ሰላም ጤና ስለኝ የፕሮግራማችን ተከታታዮች፣ ሀይል ቤት ነኝ። ዛሬ ይዤላቸው የቀረብኩት የሚደልቡ በሬዎችን እንዴት አድርገን መንከባከብ መመገብ እንደምንችል ለማስረዳት ነው። በዛሬው አዲስ ፕሮግራማችን ላይ ወጣቱ የመካኒክነት ባለሙያ ነው፣ ነገር ግን በትርፈ ሰዓቱ የሚደልቡ በሬዎችን እንዴት መስራት እንዳለበት ከኔ ጋር በመነጋገር ወደ እኛ ፕሮግራም መጥተዋል። ስለዚህ እናንተም ወደፊት መስራት የምትፈልጉት የተለያዩ በርካታ ዙሪያ ላይ ካሉ ወደ እኛ መጥታችሁ፣ በአጭሩ ግን ይሄ ወጣት እነዚህ የሚደልቡ በሬዎችን ለማደለም ከገዛ በኋላ ምን አይነት የአመጋገብ ስርዓት ነው መከተል ያለበት ምን የሕክምና ሂደቶችን ነው መከተል ያለብን። በአመጋገብ ዙሪያ ላይ ረዥም መንገድ ተጉዞ ስለመጡ መጀመሪያ በእረፍት ካደረጉ በኋላ የካርቦሃይድሬት ይዘት ያለው አመጋገብ ነው በደንብ መስጠት ያለብን የፕሮቲን ይዘት ያለው ነው ወይ ደግሞ ፋት ይዘትን በከፍተኛ ሁኔታ ሊጨምርላቸው የሚችሉ ነገሮችን አመጋገብ መከተል ያለብን የሚለውን በደንብ አብረን እናያለን። ነገር ግን እዚህ ላይ መረዳት ያለብን እነዚህ እንስሶች ሩቅ መንገድ ሲጓዙ ምን ያህል ኢነርጂ አባክነዋል ምን ያህል ሰውነታችሁ ተጎብቷል። እንዴት ያለ ነገሮችን ነው መስጠት ያለበት? ፕሮቲኖች፣ ቫይታሚኖች እንሰጣችሁ በቀጥታ እንደመጡ ነው ወይ? ለምንድነው እንደመጡ ስማ እንሰጠው? ከሰጠንስ ደግሞ ምንድን ነው ምክንያቱ? እንዲልትን በቀላሉ ይችላችሁ ቀርብ ያለው ፕሮግራም ይጠቅማል ካላችሁ ለጓደኞቻችሁ ሼር አርጉ፣ ኮመንት ጻፉልኝ። ሀይሌ የእንስሳት ሐኪም በሚደልቡ በሬዎች ዙሪያ የተለያዩ ስልጠናዎችን ለሚቀጥሉት አራት ቀን ስለምንሰጥ ወደ ማዕከላችን መታችሁ ስልጠናው እንድትከታተሩ ማቅሉት እጋብዛለሁ። የእኛ ስልጠና ማነዋላለሁ። ስለዚህ እነዚህ በሬዎች እንዴት ነው መመገብ ያለብን? በቀን ምን ያህል ኪሎ መብላት አለባቸው? በየጊዜው ነው ወይ ደግሞ አመጋገባችንን እየጨመር መሄድ ያለብን? ምክንያቱም እነሱ ጤናቸው እየተጠበቀ በሄዱ ቁጥር ሰውነታቸው እየጨመረ ነው የሚመጣው። ስለዚህ እኛም ደግሞ አመጋገባችንን ኪሎችን ከፍ ማድረግ አለብን። ኪሎ እንዲጨምሩ የግዴታ መቀነስ ትንሽ ምግብ ማብላት የለብን። እረፍት እንዳለ ሆኖ ግን አመጋገብ ላይ ደግሞ በጣም ትኩረት መስጠት አለብን። አለበለዚያ ጊዜያችን ይረዝማል። እንሰሶቹን ደግሞ ጥሩ ጤና ሳያገኙ እኛ ታሪኮ ያሉ ገበያውም ደግሞ ሊያልፍን ይችላል። ስለዚህ ሁልጊዜ ስናብላ ጥሩ ጠቃሚ ነገር ግን በደንብ ጤንነታቸውን በደንብ በመጠበቅ ክትባታቸውን በደንብ በመስጠት የሕክምና ክትትል በደንብ ማድረግ እነዚህን ነገሮች በደንብ ከሰራን ውጤታማ እንሆናለን። አሁን በቀጥታ ወደ ፕሮግራሜ ይመጣቸዋለሁ። ሁላችንም አመሰግናለሁ። መልካም ጊዜ ስራው ላይ ነን እየሰጠናቸው፣ በጣም በጥሩ ሁኔታ ላይ ነው የሚገኙት። ይህንን ህክምና ከሰጠን በኋላ በቀጥታ ደግሞ ሌሎች አመጋገቡ ላይ በደንብ እናወራለን። ይሄ ህክምና አስፈላጊነቱ ለምንድነው? ከነበሩበት ቦታ ላይ ድንገት የውስጥ ጥገኛ መድኃኒቶች በደንብ ካልተሰጣቸው፣ ክትትል ካልተደረገላቸው ያንን ክትትል ለማድረግ ከወዲሁ ማድረግ አለበት። እነዚህ በሬዎች በጣም ከርቁ ቦታ ነው የመጡት። በጣም ጥሩ ሁኔታ ላይ ነው ያሉት። እንደነዚህ አይነት በሬዎቹን ወጣቱ ትውልድ እየገዛ እየሰራ ውጤታማ መሆን መቻል አለበት። ይህን ካደረግን በቀላሉ የተለያዩ ብራችን እናንቀሳቀሳለን። በጣም ምርጥ በሬ ነው፣ ግን ስንሰራ በጣም ጥንቃቄ ማድረግ አለበት። እንዳይመቱን፣ በጣም ጥንቃቄ መደረግ አለበት። እዚህ አሁን አንድ በአንድ በደንብ እንሰጣቸዋለን። እንደዚህ ኩትት በደንብ ቁጥጥሩ ላይ ላይ ሆኜ ነው አሁን ማነሳቸው ምክንያቱም እነዚያው ሊመቱን ስለሚችሉ በጣም ጥንቃቄ ያስፈልገዋል። አንድ በሬ ስኪሎ እጅግ በጣም ግዙፎች ናቸው፣ በርካታ ናቸው። ስለዚህ ምግባቸው መመንሰል አለበት። ምግባቸው እንዴት ነው የምናዘጋጀው? የሚወዱት ምግብን ነው መስጠት ያለበት፣ ቶሎ ለውጥ እንዲያመጡ። በሬዎች በጣም ጥሩ ናቸው። እነዚህ በሬዎች ገና ከመጡ፣ ትላንት የመጡት ለመሰባቸው፣ ሰውነታቸው በጣም ጥሩ ናቸው ያሉት። እንደዚህ ግዙፎች ገና ከተገዙ፣ ከትላንትና የተገዙት ዛሬ የተለያየ አመጋገብ ስርዓት ተከትለን ልናያቸው መጥቼ ነው። ምን እንሰጣቸዋለን? እንዴት ነው ለመደለብ መሆን ያለበት? ረዥም መንገድ ነው ተጉዞ የመጡት። ከረዥም መንገድ በኋላ የአመጋገብ ሁኔታቸው ምን ይመስላል? ስንት ስንት ተገዙ? ከየት ተገዙ? እኛ ጋር ምን ያህል ጊዜ ይቆያሉ? ተከታታዮች ዛሬም እንደምታዩት እነዚህ የሚደልቡ በሬዎችን አንድ ወጣት ልጅ እነዚህ በሬዎችን አስገብቷል። በርካታ ናቸው። እነዚህም በሬዎች እንዴት አድርገው ያደልባል? እንዴት አድርገን ሕክምና እንሰጣቸዋለን? እንዴት አድርገን እንንከባከባለን አሁን እናያለን። እነዚህ በሬዎችን ከገዛም በኋላ ለስንት ቀን ነው የምናበላቸው፣ የምናጠጣቸው፣ የምንከባከባቸው? ምን አይነት ህክምና ነው የምንሰጣቸው? የምንሰጣቸው ህክምና በጣም አስፈላጊና በጣም ወሳኝ መሆን አለበት። ይሄ ህክምና ለምንድን ነው የምንሰጣቸው? በተለይ ከገበያ ላይ ስለመጡ ከገበያ ላይ በነበሩበት ወቅት የተለያየ በሽታ ይዘው ሊመጡ ስለሚችሉ ለእርባታውም ጥሩ አይደለም። ወደ ማህበረሰብም ሰው ስጋውን ሲበላ በሽታዎች በቀላሉ ሊተላለፉ ስለሚችሉ ከነዛ በሽታዎች ነፃ እንዲሆኑ እንደገቡ የተለያዩ ህክምናዎች ይሰጧቸዋል። ከህክምናው ባሻገር ደግሞ የተለያዩ ክትባቶች እንሰጣቸዋለን። ምን አይነት ክትባት እንሰጣቸው ለተወሰነ ጊዜ ኤፍ ሚዲ አለ ኤልሲዲ አለ አንትራክስ አለ ፓስቶሮስ አለ። ምክንያቱም ረዥም መንገድ ነው ተጉዘው የሚመጡት። ስለዚህ እነዚህም በሬዎች በጣም ጥሩ ናቸው። ምን አይነት ምግብ ነው የምናበላቸው? የጤናቸው ሁኔታ ምን ይመስላል? ስንገዛቸው ገበያ ላይ ተቅማጥ አለባቸው ወይ? ተቅማጥ ካለባቸው፣ ተቅማጥ ካለባቸው መግዛት የለበት። በተለይ ሰውነታቸው መዥገር አላቸው። መዥገር ወለዶች በብዛት ደማቸውን ስለሚመጧቸው ከዚህ በሽታ ነፃ እንዲሆኑ እንዴት መስጠት አለብን? እንዴት መንከባከብ አለብን? እንዴት ማብላት አለብን? እናያለን ማለት ነው። በድጋሚ ሲሆን እንደምታያቸው እነዚህ በሬዎች ለማየት በተቻለ እነዚህ በሬዎች ምን ይመስላሉ? እንዴት አርገን ነው ክትትል የምናደርግላቸው? የአመጋገባቸው ስርዓት ምን ይመስላል? በተለይ በተለያየ የፕሮግራሜ ላይ እንደነገርኳቸው የሚደልቡ በሬዎችን በምናደልብበት ወቅት በጣም መጠንቀቅ ያለብን የጤንነታቸው ተዛማች በሽታ ላይ ነው። በተለይ በሬዎች በጣም እጅግ በጣም ክትትል ይፈልጋሉ። ጤናማ ክትትል ማድረግ አለብን። በተለይ ስንገዛቸው የምንገዛበት ቦታ ላይ ከፍተኛ የአውት ብሬክ የበሽታ ክስተት አለ ወይስ የለም። እዛ አካባቢ ላይ በሽታ ከሌለ በደንብ እያየን ነው መግዛት ያለብን። ካለም ከሌለ፣ ምክንያቱም ነጋዴው ከተለያየ ቦታ ላይ ስለሚያመጣቸው በደንብ ጤናቸው ማየት አለብን። ሰውነታቸው ምን ይመስላል? ከእኛ ጋር ከመጡ በኋላ አመጋገብ እንዴት ነው ማድረግ ያለብን? አቋማቸው ምን ይመስላል? ቁስል አለባቸው ወይ? ሰውነታቸው ላይ በደንብ ያለው ተቅማጥ አላቸው ወይ? መዥገር ወለዶች በሽታዎች በሰውነታቸው ውስጥ ያሉት በደንብ እስከሚወገዱ ድረስ በደንብ ክትትል ማድረግ መቻል አለብን። እንደዚህ አይነት ክትትሎች የምናደርገው ለምንድን ነው? እኛ ጋር መጥተው ደግሞ ታመው ሌሎች መሞት እንዳይገጥመን ኪሳራ እንዳይገጥመን ቶሎ ሰውነታቸው እንዲቀየር ከመግዛት ጀምሮ የምናደርገው ክትትል በጣም አስፈላጊና በጣም ወሳኝ መሆን አለበት። ስለዚህ ምንድነ ብዙ ጊዜ የሚደልቡ በሬዎችን ምንገዛ ሰዎች ጥንቃቄ ማድረግ አለ። በዚሁ አጋጣሚ ደግሞ የምነግራችሁ ይሄ ወጣት ልጅ አሁን ይሄን ስራ እየሰራ ነው። ስለዚህ ይሄን ወጣት ልጅ አግኝታችሁ ከሱ መረከብ የምትፈልጉ ነጋዴዎች ካላችሁ ታች ባለ ስልኬ በኩል ብትደውሉ ብታገኙታላችሁ። እንደዚህ አይነት ስራ በቀላሉ እየሰራችሁ ለሆቴሎች፣ ለዝግጅቶች፣ ለባዕላት ማቅረብ ለሰርግ ማቅረብ ገንዘባችሁ በቀላሉ እንዲንቀሳቀስ ያደርጋል። በተለይ ሀገራችን ኢትዮጵያ ከፍተኛ የሆነ የቀንድ ከብት ቁጥር አለ። ስለዚህ እነዚህ የቀንድ ከብቶችን ልጆችን በመግዛት ጤናማዎችን በመግዛት ለተለያዩ አገልግሎቶች ማዋል በአጭር ጊዜ እያደለብን ምግባቸውን እየሰጠን የሚጠጡ ፕሮቲኖች፣ ቫይታሚኖች፣ በተለይ ኤሌክትሮላይታቸው ከፍ ያሉ ቫይታሚኖችን በመስጠት በሬዎችን ጤንነታቸውን እንዲጠበቅ በማድረግ ጥሩ ሰውነት እንዲያመጡ ጥሩ ጤናማ እንዲሆኑ ማድረግ ይቻላል። በተለይ ሰውነታቸው ላይ ያሉት እነዚህ መዥገሮች እንደ ባቢ ብዣን ያመጣሉ። እንደ አናፕላስማ ፒሮፕላስማ የምንላቸው ብለድ ውስጥ ያሉ ፓራሳይቶች ናቸው እና እነሱን እንዲያድጉ ያደርጋሉ፣ እና ሌሎችም ጠንቅ ናቸው። በተለይ እነዚህ መዥገሮች ስናያቸው ቀላል ይመስላሉ፣ የሚያመጡት ጠንቅ ግን በጣም ከባድ ነው። ስለዚህ በመዥገሩ የሚመጡ በሽታዎች እንደ ዲሞዲኮስ ሀርት ዋተር ያሉትን በጣም መጠንቀቅ አለብን። በተለይ ባቢ ይብዣ ምንድነው? ደም ሊሸኑ ይችላሉ። ስለዚህ እንደዚህ መጠንቀቅ አለብን። ከሩቁ ቦታም ስትራይፓኖዞሚያሲስ ገንዲ የምንለው በሽታ ባገራችን ኢትዮጵያ በተለያዩ በሽታ ላይ ቦታዎች ላይ አሉ። ስለዚህ እንደዚህ አይነት በሽታዎችን ምን እንዴት አድርገን መቋቋም እንችላለን? ስንገዛ በጣም ጥንቃቄ ማድረግ አለብን። በጣም ክትትል ማድረግ አለብን። ጤንነታቸው ምን ይመስላል? አካላቸው ላይ ያሉት መሽገሮችን እንዴት አድርገን ማስወገድ እንችላለን? አመጋገባችን ምን አመጋገብ ውሃቸው ላይ ከፍተኛ የሆነ ኤሌክትሮላይታቸው ከፍ ያሉ ቫይታሚኖችን በደንብ መስጠት ያለብን። ይህን የምናደርገው ለምንድን ነው? ሰውነታቸው ቶሎ ተቀይሮ እኛንም መቀየር እንዲችሉ፣ ለራሳቸው ጤንነት እንዲመለሱ፣ ኢኮኖሚካሊ የእኛን ብር ቶሎ እየተገላበጠ ከብቶቹ ጤናማ ሆኖ፣ ገንዘባችን እየተንቀሳቀሰ ጥሩ እንዲመጣል። ስለዚህ በደንብ በአጭር ጊዜ እየገዛን በአጭር ጊዜ እያደለብን በአጭር ጊዜ እያወጣን ጤናማ ሁኔታ ማግኘት መቻል አለብን። በሬዎችን በምንገዛበት ወቅት የት አካባቢ በሬ ነው መግዛት ያለብን? ከገዛ ነው ውስጥ በኋላ እንዴት ያለ አመጋገር መከተል ያለብን? ጤንነታቸው ምን ይመስላል? በአቅራቢያችን ካሉ የእንስሳት ሐኪሞች ጋር መማከራ መቻል አለብን። በተለይ እንደዚህ ስንሰራ ምንድነው ለኤክስፖርተሮች ጥሩ አጋጣሚ እንፈጥራለን። ወደ ውጭ ሀገር ኢትዮጵያ እንደምታውቁት ወደ ጅቡቲ፣ ወደ ድሬዳዋ፣ ወደ አፋር አካባቢ ወደ ቤንቻንጉን ክልል ምስ በርካታ የዝርያ አይነቶች አሉ። የኢትዮጵያን በሬዎች እነዛን በሬዎች እየገዛን ለነጋዴው ማቅረብ፣ ነጋዴው ደግሞ ወደ አረቡ ዓለም ይዞ በመሄድ ከፍተኛ ምንዛሬ ማግኘት ይቻላል። ስለዚህ በውጭ ሀገር የምትኖሩ ኢትዮጵያኖች፣ ሀገር ውስጥ ያላችሁ ይህን ስራ በተመጣጣኝ ሁኔታ ብትሰሩት ውጤታማ ትሆናላችሁ። የበሬዎች ስራ እጅግ በጣም ጥሩ ውጤትን እንድታመጡ ያደርጋቸዋል። ግን አመጋገብ ይፈልጋል። የጤና ክትትል ይፈልጋል። በቂ ውሃ ይፈልጋል። በቂ ጤና ክትትል ይፈልጋል። በቂ የአመጋገብ ስርዓትን በደንብ መከተል መቻል አለብን። ምንድን ነው የሚፈልጉት? እንዴት ነው ማብላት ያለብን? በቀን ስንቴ ማብላት አለብን? በቀን ሶስቴ ነው ወይስ አራቴ ወይም ደግሞ ሁለቴ ነው ማብላት ያለብን? ሁለቴ እስካበላን ጤንነታቸው እንዴት ይመለሳል? ለነጋዴዎች ስ በምን መልኩ ነው የምናቀርበው? እንደዚህ አይነት አሁን ኤክሰስ የሆኑ በሬዎችን ገዝተን በአንድ ቦታ ላይ ብናከማቻቸው ብዙ ተላላፊ በሽታዎች ሊመጡ ይችላሉ። ወደ ቲቪ ያሉ ቲቪ፣ እንደምታውቀው በከፍተኛ በመተፋፈን የሚመጣ ነው። ማይክሮባክቴሪያ ቱበርኩሊን የሚባለው በከፍተኛ ሁኔታ በመታፈን የሚመጣ ነው። ስለዚህ እንደዚህ አይነት በሽታዎች እንዳይከሰቱ መጠናቸው አሁን ትንሽ የሆኑ እንሰሶችን ብቻ ነው መያዝ ያለብን። ይሄ መጠናቸው ትንሽ ከሆነ ምንድን ነው በተለያየ በሽታ አይጋለጡም፣ እኛንም ለዛ በሽታ አይጋለጡም፣ ለጥቃትም አይጋለጡም። እንደገና ገንዘባችን ትንሽ ትንሽ ከሆነ ቶሎ ቶሎ ይገላበጣል፣ ቶሎ ቶሎ ይንቀሳቀሳል። እነዚህ እንደወጡ ሌሎች እንገዛለን፣ ሌሎች እንደገቡ ሌሎች እናመጣለን። እንዲህ እያደረግን በቀላሉ ገንዘባችንን በቀላሉ እያንቀሳቀሱን ውጤታማ መሆን እንችላለን ማለት ነው። ስለዚህ በዚሁ አጋጣሚ የምነግራችሁ ወደ እንስሳት ህክምናና ያዙ ዩቱ ቻናል ስትመጡ በርካታ ፕሮግራሞች አሉ። እነዚም ፕሮግራሞች እንድትሳተፉ፣ ስልጠናዎችም አሉ። የምንሰጣቸው ስልጠናዎች እንድትሳተፉ በማለት ጋብዛችኋለ። የሚደልቡ በሬዎች ስልጠናና ክትትል ለሚቀጥሉት አራት ቀን የምንሰጠው የራሱ ማንዋል አለ። የራሱ ህክምና እንዴት መስጠት ትችላለ፣ እንዴት አድርገ መንከባከብ ትችላለ፣ ምን አይነት የአመጋገብ ስርዓት ብትከተል የተሻለ የአመጋገብ ሁኔታቸው ምን ይመስላል፣ እንዴት አርገን መምረጥ ያለብን የየት አካባቢ በሬዎችን ብንመርጥ እኛ ውጤታማ መሆን እንችላለን፣ የሚሉት እና ሌሎቹ የሚያያዘ ነው። ስለዚህ ስልጠናው መሳተፍ ለምትፈልጉ በዚ አጋጣሚ ተሳተፉ መታችሁ እንድትማሩ ለማለት ነው። ሀይሉ ነኝ፣ የእንስሳት ሐኪም በሚደልጉ በሬዎች ዙሪያ በውጭ ያላችሁ፣ በሀገር ውስጥ ያላችሁ ሰዎች ይሄን ፕሮግራም ለምትከታተሉ በሙሉ እንደዚህ ማድለብ ቀላል ነው። ነገር ግን ክትትል ይፈልጋል። ኪሳራ እንዳይመጣ እንዴት ያሉ በሬዎችን መግዛት ያለብን፣ ያተነፋፈስ ስርዓታቸው ምን ይመስላል፣ ከተላላፊ በሽታ ነፃ ናቸው ወይ፣ ሌሎች ሌሎችንም ነገሮችን በደንብ እናያለን። መልካም ጊዜ። ቀልለን እንደዚህ በሬዎች እንዴት አርገን፣ እንዴት አብልተን፣ እንዴት አጠጥተን፣ እንዴት አድርገን ተንከባክበን ውጤታማ ማድረግ እንችላለን የሚለው በጣም ከኛ የሚጠበቅ ነው። ስለዚህ የበሬዎች ስራ በአብዛኛው አድካሚ ቢሆን ግን ጥሩ ክትትል ከተደረገ ጥሩ የአመጋገብ ስርዓት ከተደረገ ጥሩ የአመጋገብ ስርዓት ጥሩ የጤና ክትትል ከተደረገላቸው ውጤታማ ያደርጉናል። ዋናው ሁልጊዜ ማስተዋል ያለብን በሬዎቹ ምንድን ነው ያለባቸው ችግር ነው። ከዛ ደግሞ በምን ያህል ጊዜ፣ በየሰዓቱ፣ በቀን ስንት ጊዜ ማብላት አለብን? ኪሎ እንዲያመጡ ዝም ብሎ ማብላት ደግሞ ሳይሆን፣ ጥሩ የካርቦሃይድሬት ይዘት፣ ጥሩ የስብክ ምችትን፣ ጥሩ የፕሮቲን፣ ጥሩ የቫይታሚን፣ ጥሩ የ ፋት ይዘትን የሚያመጡ ሰውነታቸው ቶሎ እንዲቀየር ምን አይነት ያመጋገብ ስርዓት መከተል አለብን የሚለውን ሁልጊዜ ማስተዋል አለን። ይህን ካረግን ውጤታማ በተለይ በሬዎቹ ገና አሁን ስለመጡ ሰውነታቸው ገና እንዳገገሙ ጥሩ ለውጥ እንዲያመጡ ሁልጊዜ እረፍት እረፍት መስጠት አለባቸው። በርካታ ውሃም መጠጣት አለባቸው። የውሃው ጥቅም ምንድን ነው? ሰውነታቸው ኪሎ እንዲጨምሩ ያደርጋል። በተለይ መኗቸው ላይ መመገቢያቸው ላይ እየወጡ ማቆሸሽ የለባቸውም። ስለዚህ መታሰር አለባቸው። የማሰር ጥቅሙ ምንድነው? እርስ በርስ እንዳይጣሉ፣ እርስ በርስ እንዳይጋጩ፣ እርስ በርስ ደግሞ እንዳይቆሳ የመሳሰሉ አንዳንድ ጊዜ ስናስራቸውም አንዱ አንዱን ገሎ ሊገኝ ይችላል። ግን በደንብ ክትትል ማድረግ አለብን። በተለይ ሰውነታቸው ውስጥ ያሉትን ፓራሳይቶች ለማስወገድ መዥገሮች፣ ገላቸው ላይ ያሉት መዥገሮች በደንብ መጥፋት አለባቸው። አሁን ያ እዛ ላይ ወቶ ምግብ እያበላሸ ነው። ስለዚህ መታሰር ጥቅሞ ያ ነው። ካልታሰሩ ውጤታ የማያደርጉን። እግራቸው ላይ ቁስል ካለ በደንብ ማየት አለብን። ቁስል በጣም አደጋ ነው። ቶሎ አያገግቡም። ስለዚህ እንደዚህ ከፍተኛ ይፋት ክምችት ገና ከመጡ ሁለት ቀን ከሆናቸው በሚቀጥሉት 15 ቀን ምን ያህል ለውጥ ያመጣሉ ደግሞ በክፍል ሁለት ይዤላችሁ ጠብቃችኋሉ ማለት ነው። ግን ሁልጊዜ ሁልጊዜ የምናደረገው ክትትል በጣም ወሳኝ። ልጆችን መግዛት ያለብን አፋቸውን በደንብ ማየት አለብን። አይናቸውን ቁስለት እግራቸው ላይ አለ ወይ? አፋቸው ላይ ቁስለት አለ ወይ? እግሮቻቸው ላይ ቁስለት አለ ወይ? በደንብ ማየት አለብን። ገላቸው ላይ ቁስል አለ ወይ? ስንገዛ የምናየው በጣም ወሳኝ። በቀላሉ መደለብ የሚችሉ ናቸው ወይ ይህም በደንብ ማየት አለን። በተለይ ስለማደለብ ስናወራ እኛ ጋር መተን የተለያዩ ስልጠናዎችን ስነጽ ስለምንሰጥ ወደ እኛ ማከል መታችሁ ስልጠናው እንድትከታተሉ አክብሮት ጋብዛችኋለሁ። በጣም ማስተዋል አለብን። በጣም መንከባከብ አለብን። በጣም ማየት አለብን። በሬዎች እንዳይወጉ መጠንቀቅ አለብን።